የብፁዕ አቡነ ሳዊሮስ የጠቅላይ ቤተክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ እና የአሸገር አህጉረ ስብከት ሊቀ ጳጳስ እና የብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ የአቀባበል መርሐ ግብር ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለሀይማኖት በተገኙበት በጠቅላይ ቤተክህነት ጽርሐ ተዋሕዶ አዳራሽ ተካሄደ። ብፁዕ ወቅዱስ ፓትርያርኩ መንፈሳዊነት እና ፖለቲካን ለይተን መጓዝ ይኖርብናል ሲሉ ጥሪ ያቀረቡ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለሀይማኖት በቅዱስ ሲኖዶስ ምልዓተ ጉባኤ በተመረጡት ብፁዕ ጠቅላይ ሥራ አስኪያጅና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ የአቀባበል መርሐ ግብር ላይ ተገኝተው ባስተላለፉት አባታዊ መልዕክት የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታል ብለዋል። የእግዚአብሔር ቤት በአምልኮተ እግዚአብሔርና በጸሎት ከመራነው ሁሉም ነገር ቀና ይሆንልናል፣ ዓለማዊ መንገድ ከተደባለቀ ግን አደገኛ ነው። ጋሻና ቅል ለየቅል ይሰለል፣ እንደሚባለው መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ብለዋል። አያይዘውም ለአዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል፤ ስለሆነም ሁላችንም እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በመሆን በሀቅና በቅንነት ልናግዛቸው ይገባል ብለዋል። ይህችን ታላቅ ቤተክርስቲያን በእግዚአብሔራዊ መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል። ያሉት ቅዱስነታቸው ይህንን በመገንዘብም ቤተክርስቲያናችንን በቀና መንገድና በመንፈሳዊነት መምራት ይኖርብናል ብለዋል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ነው ያሉት ብፁዕ ቅዱስ አቡነ ማትያስ ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠንን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ብለዋል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳዊያን እግዚአብሔር ሲፈጥረን ንፁሃን አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች የሆንነው፣ ያሉት ቅዱስነታቸው እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ነው ያሉት። በመጨረሻም አሁን ለተመረጡ አባቶች እግዚአብሔር አምላክ ጽናትንና ብርታትን ይስጥልን፤ የአገልግሎት ጊዜያቸውን ጨርሰው የተሰናበቱንም አባቶች እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውን ሁሉ ይባርክ በማለት መርሐ ግብሩን በጸሎት አጠናቀዋል። ቤተክርስቲያን የጣለችብንን መንፈሳዊ ኃላፊነትና አደራ ሁላችንም እጅ ለጅ በመያዝ በጋራ እንደምንወጣ ተስፋ አደርጋለሁ። ብፁዕ አቡነ ሕርያቆስ ሊቀ ጳጳስ ቤተክርስቲያን የጣለችብንን መንፈሳዊ ኃላፊነት እና አደራ ሁላችንም እጅ ለጅ በመያያዝ በጋራ እንደምንወጣ ተስፋ አደርጋለሁ ሲሉ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀጳጳስ ተናገሩ። በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መሰረት ለአዲስ አበባ ሀገረ ስብከት የተመደቡት ብፁዕ አቡነ ሕርያቆስ ሊቀ ጳጳስ ወደ ሀገረ ስብከቱ መግባታቸውን አስመልክቶ የእንኳን ደና መጡ መርሃ ግብር ከናውኗል። በመርሃ ግብሩ ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ሌሎች በርካታ ብፁዋን አበው ሊቃነ ጳጳሳት፣ መጋቢት ታምራት የአዲስ አበባ ሃይማኖት ተቋም ጉባኤ ዋና ጸሐፊ፣ የመንበረ ፓትርያርክ ከፍተኛ የስራ ኃላፊዎች፣ ሊቀ ማእምራን የማነ ዘመንፈስ ቅዱስ የሀገረ ስብከቱ ዋና ስራ አስኪያጅ የሀገረ ስብከቱና የክፍላተ ከተማ ቤተ ክህነት ስራ ኃላፊዎችና ሰራተኞች የገዳማት እና አድባራት አስተዳዳሪዎችና ጸሐፊዎች ተገኝተዋል። በመርሃ ግብሩ ጅማሪ መጋቢ ሃይማኖት አባ አብርሃም ገረመው የቅዱስ ሲኖዶስ ምክትል ጸሐፊ የብፁዕነታቸውን ሹመት እና የአደራ ደብዳቤ ያነበቡ ሲሆን ቀጥሎም ጸሎተ ወንጌል እና ኪዳን ደርሷል። እንዲሁም በገነተ ጽጌ ቅዱስ ዑራኤል ቤተክርስቲያን ሊቃውንትም ያሬዳዊ ወረብ ቀርቧል። በመቀጠልም በመጋቢ ሚስጢር አፈወርቅ ተክሌ የገነተ ጽጌ ቅዱስ ዑራኤል ቤተክርስቲያን የቅኔ መምህር እና በመምህር አባ ከንፈ ርግብ የሀገረ ስብከቱ ስብከተ ወንጌል ክፍል አገልጋይ ጥንያት ቀርበዋል። የእንኳን ደና መጡ ንግግር ያደረጉት የሀገረ ዋና ስራ አስኪያ ሊቀ መምህራን የማነ ዘመንፈስ ቅዱስ የሀገረ ስብከቱን አጠቃላይ ሁኔታ ምን እንደሚመስል በአጭር ገለጻ አድርገዋል። ዋና ስራ አስኪያጅ አክለውም በሀገረ ስብከቱ ያሉትን መልካም እድሎች ያብራሩ ሲሆን በተለይም ለመምራት ምቹ የሆኑ ምዕመናን፣ ወጣት ሰንበት ተማሪዎች እንዲሁም ካህናት መኖራቸውን ጠቁሞ ከተማ አስተዳደሩ እና ከሃይማኖት ተቋማት ጉባኤ ጋር ያለውን የመተባበርና የመደጋገፍ ሁኔታዎችንም በመልካምነት አንስተዋል። ይሁን እንጂ ይላሉ ዋና ስራ አስኪያጁ ሀገረ ስብከቱ ብዙ እጆች የሚበዙበት ከሁሉም አካባቢ አገልጋዮች ፍልሰት ወደ ሀገረ ስብከቱ በመሆኑ ምክንያት ብቸኛ ስራው መቅጠርና ማዘዋወር ሆኗል ብለዋል። በመሆኑም ከዚህ አዙሪት ለመውጣትና የሚናፈቀውን ኦርቶዶክሳዊ ተልኮ በአግባቡ ለማሳካት ይቻል ዘንድ በየገጠሩ ያሉ መምህራንና አገልጋይን ካህናትን ባሉበት ቦታ ተገቢውንና የሚገባቸውን በማድረግ ፍልሰቱን መቀነስና ያለውን በቂ የሰው ኃይል በተገቢ መልኩ በመጠቀም ህያውን ተልኮ ማሳካት እንደሚቻል ጠቁመዋል። ብፁዕ አቡነ ህርያቆስ የአዲስ አበባና የሀድያ ስልጤ የሀገረ ስብከት ሊቀ ጳጳስ በበኩላቸው በተደረገው ክብረ አበው የጠበቀ አቀባበል ሀገረ ስብከቱን አመስግነዋል። ብፁዕነታቸው ቀደም ሲል ከሊቀ ጵጵስና ማዕረግ በፊት በነበራቸው የአስተዳደርነት ኃላፊ ወቅት ብዙ ብጹዓን አባቶች መቀበላቸውንና ማሳለፋቸውን አስታውሰው በአሁን ጊዜ ሀገረ ስብከቱን የሚመሩ ተረኛ ሊቀ ጳጳስ በመሆናቸው የተሰጣቸው ጊዜና ኃላፊነት የበኩላቸውን አገልግሎት ለማከናወን እንደተዘጋጁ ጸዋል። በዚህም ኃላፊነት የጋራ በመሆኑ ቤተክርስቲያን የጣለችብንን መንፈሳዊ ኃላፊነት እናደራ ሁላችንም እጅ ለእጅ በመያያዝ በጋራ እንደምንወጣ ተስፋ አድርጋለሁ ብለዋል። የመርሐ ግብሩ ማጠቃለያ ቃለ ምዕዳን ቡራኬ ሰጡት ብፁዕ አቡነ ኤልያስ የስዊድን እና የአካባቢው ሀገረ ስብከት ሊቀ ጳጳስ መንፈሳዊ ቤት ለመሆን አንደኛ ጴጥሮስ ሁለት አምስት በሚል ያው ቃል መነሻነት አባታዊ ቃለ በረከት አስተላልፈዋል። ብፁዕነታቸው ቅዱስ ሲኖዶስ አምኖባቸው የሾማቸውን፣ ብፁዕ ሊቀ ጳጳስ አቡነ ሪያቆስን በማገዝ እና በመተባበር ዘመኑን የዋጀ ለቤተክርስቲያን ክብር የቆመ ተግባር ማከናወን ይገባል ብለዋል። ብፁዕነታቸው አክለው አንድ እጅ አጨበጭብምና ከሀገረ ስብከቱ ጀምሮ እስከታች ያላችሁት ተሿሚዎችና አገልጋዮች ከብፁነታቸው ጋር በቤተ ክርስቲያናዊ ፍጹም ፍቅር በዓላማ አንድነት አብራችሁ ከተጓዛችሁ፣ እንዲሁም እናንተ እውነተኞች ከሆናችሁ ብፁነታቸውን አያሳስቱም ያሉ ሲሆን ለቤተ ክርስቲያን ክብር መሸነፍ በሕያው እውነት በመታመን ነፍሳቸውን ከሚያድኑ ቤተ ክርስቲያናቸውንም ከሚያተርፉ ወገኖች ልትሆኑ ይገባል ብለዋል። በመጨረሻ በብፁነታቸው ቡራኬና ጸሎት የመርሐ ግብሩ ፍጻሜ ይሆናል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳስ አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። የሐዋርያት ስራ ምዕራፍ 2 ከቁጥር 28 የቅዱስ ቤተክርስቲያንን ዶግማና ቀኖና ሳይከለስ ቀጥተኛ ትምህርቷን ማስተማር እንደሚገባ ተጠቆመ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ባህልያና ስልጤ ሀገረ ስብከት የሚገኘው የሆሳና ካህናት ማሰልጠኛ ተቋም ከተለያዩ ወረዳ ቤተ ክህነቶች ተውጣጥተው ለሶስት ወራት ተለያዩ ቤተክርስቲያን አስተምሮዎች ዙሪያ ስልጠና ሲወስዱ የቆዩ ሀያ ስድስት ደቀ መዛሙርት በሀገረ ስብከቱ በስብከተ ወንጌል አዳራሽ ተመርቀዋል። መላካ ህይወት ቀሲስ ንጉሴ ባወቀ የሀገረ ስብከቱ ዋና ስራ አስኪያጅ ባስተላለፉት መልእክት የቅዱስ ቤተክርስቲያን ዶግማና እኖና ሳይከለስ ቀጥተኛ ትምህርቷን ማስተማር አለባችሁ ያሉ ሲሆን በሕይወታቸው ወንጌልን በመስበክ ኃላፊነታቸው መወጣት እንደሚገባቸው አሳስበዋል። በምረቃ መርሃ ግብሩ ላይ አገረ ስብከቱ ዋና ስራ አስኪያጅን ጨምሮ የመምሪያ ክፍል ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ የተመራቂ ቤተሰቦችና ሌሎች እንግዶች በተገኙበት ለተመራቂዎች የሽልማትና የምስክር ወረቀት ተበርክቷል። ልዩ የደም ልገሳ መርሃ ግብር መዘጋጀቱ ተነገረ። ለተቸገረ ሰው ማድረግ ቸል አትበል፣ በእጅ ያለውን ያህል እርዳው። ምሳሌ ሶስት ሃያ ሶስት በሁሉም የሀገር ውስጥ ማዕከላት ወረዳ ማዕከላትና ግቢ ጉባኤያት የደም ልገሳ መርሐ ግብር እንደሚካሄድ ታውቀዋል። ማህበረ ቅዱሳን ከብሔራዊ ደም ባንክ አገልግሎት ጋር በመተባበር የሚያዘጋጀው ይህ የደም ልገሳ መርሐ ግብር ግንቦት 29 ቀን ከጧቱ 3 ሰዓት ጀምሮ ይከናወናል። በሚተካ ደም የማይተካውን የሰው ልጅ ሕይወት እናድን በሚል ማህበረ ቅዱሳን ከብሔራዊ የደም ባንክ አገልግሎት ጋር በመተባበር በአዘጋጀው የደም ልገሳ መርሐ ግብር ላይ እርሶም በእለቱ በማህበሩ ህንፃ ላይ በመገኘት ደም እንዲለግሱ ተጋ ጋብዘዋል። ዝክረ ነዲያን ዛዕባዊና የበጎ አድራጎት ድርጅት ለዘዋይ ሐመረ ብርሃን ቅዱስ ገብርኤል ስራ አመራር መንፈሳዊ ኮሌጅ ሰባት መቶ ሺህ ብር የገንዘብ ድጋፍ አደረገ። በብፁዕ አቡነ ኤልያስ የኖርዲክ ና የግሪክ አህጉረ ስብከት ሊቀ ጳጳስ የሚመራ ዝክረ ነዲያን ዛዕባዊና የበጎ አድራጎት ድርጅት ብፁዕ አቡነ ጎርጎሪስ የበላይ ኃላፊ ሊቀጳጳስ ለሚመራው ለዘዋይ ሐመረ ብርሃን ቅዱስ ገብርኤል ስራ አመራር መንፈሳዊ ኮሌጅ መዛሙርቱ ለምግብ የሚሆን 700ሺ ብር ድጋፍ አደረገ። ብፁዕ አቡነ ጎርጎሪስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ፣ ቅዱስ ሲኖዶስ ቋሚ አባል እንዲሁም የኢትዮጵያ ሃይማኖቶች ተቋም ጉባኤ ቦርድ ሰብሳቢ እንደተናገሩት ኮሌጁ ወደፊት ለዩኒቨርሲቲ ከፍ ለማድረግ በእቅድ ተይዞ እየተሰራ መሆኑን ገልጸው ብፁነታቸው ላደረጉት የገንዘብ ድጋፍ ምስጋናቸውን አቅርበዋል። ብፁዕ አቡነ ኤልያስ የኖርዲክና የግሪክ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎሪስ ለኮሌጁ በር በርካታ ስራ እየሰሩ ናቸው። የብፁዕነታቸውን ድካም በጣም ትልቅ ነው። መንፈሳዊ ኮሌጁ ከተለያየ ክፍለ ሀገር የመጡ ደቀ መዛሙርት የሚማሩበት ታላቅ ቦታ ነው። ዝዋይ ቀደም ሲል ብፁዕ አቡነ ጎርጎሬስን ጨምሮ በርካታ ታላላቅ ጳጳሳት የተገኙበት ቦታ በመሆኑ እገዛ ሊደረግለት እንደሚገባ አስረድተዋል። ብፁዕነታቸው አክለው ለመጀመሪያ ጊዜ በዝክረ ነድያን ዛባዊና የበጎ አድራጎት ድርጅት ለዝዋይ ሐመረ ብርሃን ቅዱስ ገብርኤል ስራ አመራር መንፈሳዊ ኮሌጅ ድጋፍ ማድረጋቸውን ገልጸው ወደፊትም በቀጣይነት ኮሌጁን እንደሚረዱ ጠቆመ ተጠቅመዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ በስራ አመራር ሊደርሽፕ የትምህርት ዘርፍ በቅዱስ ሲኖዶስ ምልዓተ ጉባኤ መልካም ፍቃድ በስራ አመራር ሊደርሽፕ የትምህርት ዘርፍ እንዲያስተምር በአቋቋመው መሰረት ከመላው አህጉረ ስብከት የሚመጡ ደቀ መዛሙርትን ከ2012 ዓ.ም ጀምሮ ሲያስተምርና ሲያስመርቅ የቆየ በመሆኑ ይታወቃል። ከዚህም በተጨማሪ የአብነት ትምህርት በስፋት የሚሰጥበት፣ የተለያዩ አጫጭር ስልጠናዎችም የሚሰጥበት ቦታ ነው። የዓለም አቀፍ ፍትህ ቁልፍ ጉዳዮች ላይ የተደረገ በይነ ዲስፕሊናዊ ሀተታ በሚል ስምንተኛ ዙር የጥናታዊ ጽሁፍ መድረክ ተከናወነ። በቅድስት ሥላሴ ዩኒቨርሲቲ የሚከናወነው የጥናታዊ ጽሁፍ መድረክ ለስምንተኛ ጊዜ በትናንትና ዕለት የዓለም አቀፍ ፍትህ ቁልፍ ጉዳዮች ላይ የተደረገ በይነ ዲሲፕሊናዊ ሀተታ በሚል ርዕስ ረዳ ፕሮፌሰር እያሱ በሬንቶ አማካኝነት ተከናወነ ሲሆን ጥናታዊ ጽሁፉንም ሊካፈሉ የመጡ ታዳሚዎች ለጥያቄዎቻቸው ምላሽ ተሰጥተዋል። በጥናት መድረኩ ላይ የዩኒቨርሲቲው አካዳሚክ ምክትል ፕሬዚዳንት ፕሮፌሰር አባ ኃይለ ገብርኤል ግርማን ጨምሮ የጥናት ምርምር ክፍል ኃላፊዎች፣ በርካታ ታዳሚዎች ተሳትፈዋል።